በአዲሱ የፓስፖርት ሕግ መሰረት በቀላሉ በጥቂት ደቂቃዎች ውስጥ ፓስፖርታችሁን በእጃችሁ ማስገባት ትችላለች። ታዲያ ይህንን አሰራር ወይንም በቀላሉ እንዴት ማግኘት እንደሚችሉ በዛሬው ቪዲዮ በደንብ አሳያችኋለሁ። በቤታችሁ ዘና ብላችሁ፣ ቁጭ ብላችሁ ፓስፖርታችሁን ሞልታችሁ መረከብ ትችላላችሁ። እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። አብራችሁን ቆዩ። አብራችሁን ስትቆዩ ቆዩ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ወደ ዌብሳይት ሁሉ ይውሰዳል። ብራውዘራችንን ከከፈት በኋላ እኔ ክሮም ነው የምጠቀመው ስለዚህ ክሮምን ከከፈትኩ በኋላ እዚህ ጋር ምንድን ነው የምለው ፍሪ ስፔሱን እዚህ ጋር እንደምታየው ፍሪ ስፔሱን አንድ ጊዜ ነካና ኢትዮጵያን ፓስፖርት ብዬ ጽፋለሁ። እራሱ እንደዚህ ኦፕሽኖች ያመጣላቸዋል። ከፈለጋችሁ እናንተ ሙሉ መጻፍ ትችላላችሁ። እዚህ ጋር ኦፕሽን ሰጥቶኛል። ኦፕሽኑን ልክ በምገባበት ታይም እንደዚህ አይነት ኢንተርፌስ ያመጣላቸዋል። እንደዚህ አይነት ነገር ከመጣ ኖ ጋዱት ሎኬሽን አያስፈልግም ማለት ነው። ሶ እዚህ ጋር የምታዩት መጀመሪያ ላይ የመጣለን ኦፕሽን ይህንን ኦፕሽን እንመርጠዋለን ማለት ነው። ይሄ ኦፕሽን የመጀመሪያውን ልክ ኦፕሽኑን ስንመርጠው እንደዚህ አይነት የሚያምር ኢንተርፌስ ይሰጠናል። እንግዲህ እዚህ ኢንተርፌስ ላይ ነው ሁሉንም ነገር ጨርሰን ፓስፖርታችንን ሁሉም መስመር የምናስይዘው ማለት ነው። እዚህ ጋር እንደምታዩት ይሄ ሙሉ የኢትዮጵያ ኢሚግሬሽን ኢንተርፌስ ነው ማለት ነው። እዚህ ጋር በምንገባበት ሰዓት አስቸኳይ ፓስፖርት የምንሞላበት ቦታ ነው፣ አርጀንት ፓስፖርት አፖይንትመንት የምናደርግበት ነው። የምትፈልጉ ሰዎች እዚህ ጋር የራሳችሁን መረጃ በማስገባት ሳይኒን አድርጋችሁ መግባት ትችላላችሁ። እኛ ግን አሁን የምንፈልገው መደበኛ ፓስፖርት በቀላሉ የምናገኝበትን መንገድ ነው። እዚህ ጋር ሶስተኛ ላይ ፓስፖርት አፖይንትመንት የሚለውን በምንጫንበት ጊዜ እንደምታዩት እዚህ ጋር ይሄኛውን ኢንተርፌስ ሰጠናል። ነገር ግን እዚህ አፖይንትመንት ላይ ዳይሬክት ከመግባታችን በፊት እነዚህን ፓስፖርቶች ለመውጣት ምን ምን ያስፈልጋል ሪኳርመንት ወይንም ብቁ ለመሆን የሚያስፈልጉ መስፈርቶች ምን ምንድን ናቸው የምለውን ደግሞ ላሳያቸው። እዚሁ ላይ ከጎነ ስትመለከቱ ሪኳርመንት እንላለን። ስለዚህ ሪኳርመንትን አንድ ጊዜ ስትነኩት የእያንዳንዱን ዝርዝር ያወጣልናል። እዚህ ጋር ኒው ፓስፖርት ይለናል። አዲስ ፓስፖርት ለመውጣት ምን ይፈልጋል የሚለውን እዚህ ጋር በተናለ እሱን ስትጫኑ እንደዚህ ሙሉ ያወጣልናል። ሁለተኛ ደግሞ ኤክስፓየር ፓስፖርት፣ ኤክስፓየር የሆነ ፓስፖርት ለመውጣት ምን ምን ያስፈልገናል የሚለውን ደግሞ በሁለተኛ እናገኛለን። ሶስተኛ ላይ ፓስፖርት ፔጅ ረናውት፣ ፔጁ ተጠቅማችሁ ጨርሳችሁ 32 ፔጅ ነው ኢትዮጵያ ውስጥ እየተሰጠ ያለው እና እሱን ከጨረሳችሁ ጨርሻለሁ ብላችሁ የምታመለክቱበት ነው። አራተኛ ዳሚጅ፣ ፓስፖርታችሁ ከተበላሸ የምታወጡበት ኦፕሽን ነው። ዋጋቸውና የሚያስፈልገው ነገር እያንዳንዱ አብሮ አታች ስለተደረገ ነው ይህን የምነግራችሁ። አምስተኛ ሎስት ኦር ስቶለን ፓስፖርት የጠፋባቸው የተሰረቀ ፓስፖርት ከሆነ ስድስተኛ ደረጃ ደግሞ ቼንጅ ኦፍ ፓስፖርት ዴት ዳታ ሶሪ፣ ቼንጅ ኦፍ ፓስፖርት ዳታ የፓስፖርታችሁ መረጃ እንዲቀየር የምትፈልጉ ከሆነ ወይም ተቀያሪ ፓስፖርት ከፈለጋችሁ ማለት ነው። በሰባተኛ ደረጃ ቫሊድ ፓስፖርት የሚያገለግል ፓስፖርት ሆኖ ግን የተለያዩ ኢንፎርሜሽኖች ማለትም አምስት ዓመት ኤክስቴንድ ያላደረገ ፓስፖርት ግን ኢንፎርሜሽኑ መቀየር ከፈለጋችሁ የሚጠይቃችሁ አካሄድ ነው ማለት ነው። ሌላኛው አፕሊካንት አንደር ኤቲ ነው፣ ከ18 ዓመት በታች ለሆነ ሰው የሚደረግ የፓስፖርት ማመልከቻ ነው። እንግዲህ እያንዳንዱ በየፍላጎታችሁ ገብታችሁ እናንተ ዳታው ማየት ትችላላችሁ። እኔ ግን ኒው ፓስፖርት በምለው ጋር አብሬያችሁ ልጓዝ። እሺ ኒው ፓስፖርት ምን ያስፈልጋል? የምለው ሃይላይት ላይ ስድስት የሚያስፈልግ ነገር አለ። ባይዲፎልት ሁሉንም የሚያስፈልጉ ቀለል ቀለል እዛ ሴም ነው ጽሑፉ ነው ስድስት እንጂ ምንም የሚያስፈልገው ይሄ ይል የተጋነነ ነገር የለውም። የመጀመሪያው እና ዋነኛው ፕሪፔር ኦል ዘ ሪኩዌርድ ዶክመንት ፎር ዚስ ሰርቪስ ይላል። ለዚህ ሰርቪስ ወይም ለዚህ አገልግሎት የሚያስፈልጉ ወረቀቶች ቫሊድ ቀበሌ አይዲ እና እንደ አውተንቲኬትድ በእርዝ ሰርተፍኬት ነው። የልደት ካርድ እና የቀበሌ መታወቂያ ነው የሚያስፈልገው። ከዛ ቀጥሎ ሂሳብ ነው። አምስት ሺ ብር ዋጋው ማለት ነው። ከዛም በኋላ ደግሞ እያንዳንዱን ዶክመንት የቀበሌ መታወቂያ እና የልደት ሰርተፍኬታችሁ እሱን እስካን አስደረጋችሁ ማያዝ ነው የምጠበቅባችሁ ማለት ነው። ሌላኛው ደግሞ ኢሚግሬሽን በምትገኙበት ሰዓት የክፍያው ሰርተፊኬት ክፍያ የከፈላችሁበት ወረቀት ፕሪንታውት እና የአፖይንትመንት ወይም የቀጠሮ ወረቀት ያስፈልጋቸዋል። እነሱ እነሱን አሟልታችሁ ይዘማየር ነው። ሌላ ሰው መውሰድ አይችልም ይላል። ሌላኛው ህጉ ይሄ ነው። ይህንን በካልኳችሁ ቀጥታ ወደ አፖይንትመንት አደራረጉ እንግባ። እዚህ ጋር እንደምታዩት ሪኩዌስት አን አፖይንትመንት ይላል። ስለዚህ እዚህ ጋር ወረድ እንልና እቺ ቦክስ አለች እችን ቦክስ አንድ ጊዜ ክሊክ እናደርግና ቲክ ካደረግን በኋላ ስታርት ኢንዲቪዥዋል አፖይንትመንት የምለውን ትጫናላችሁ። ሶ ከዛም በኋላ ሪሎድ ያደረግና እንደምታዩት ኒው ፓስፖርት አፖይንትመንት የምለውን ይሰጠናል። ከዚህ በታች ያሉት ያው ቅድም የዘረዘርባችሁ ናቸው። ሪኒው ፓስፖርታችሁ ጊዜው ካለቀ ከጠፋ፣ ፓስፖርት ኢንፎርሜሽን ኮሬክሽን የምል ነው። ስለዚህ እኛ ኒው ፓስፖርት ነው የምንፈልገው። ሶ ኒው ፓስፖርት የምለውን ኦፕሽን እንመርጣለን። ከዛም በኋላ እዚህ ጋር እንደምታዩት የተለያየ ኢትዮጵያ ውስጥ ኦልሞስት ወደ አስር የፓስፖርት የሚሰጥባቸው ቦታዎች አሉ። ከዛ ውስጥም ምርጫ ይሰጠናል ማለት ነው። ከአዲስ አበባ፣ አፋር፣ አማራ፣ ቤንሻንጉል፣ ሴንትራል ኢትዮጵያ እያለ እንደዚህ ይደረድርልናል። እኛ አሁን የምንፈልገው አዲስ አበባ ነው። ስለዚህ አዲስ አበባ የምለውን ኦፕሽን እንመርጣለን። ከዛ ሲቲ ይላል አዲስ አበባ ኦፊስ ወይንም ሄደን የምንወስድበት ማለት ነው አዲስ አበባ ነው። ያው ራሱ ኢንፎርሜሽን አንዳንድ ነው ያለው ዋናው ቢሮ። ይሄንን ኢንፎርሜሽን ካስገባን በኋላ ኔክስት እንለዋለን። በዚህ ታይም እንደዚህ አይነት ኦፕሽን ይሰጠናል። አሁን እዚህ ጋር ጁላይ ላይ ባዶ ነው፣ ምንትን የለም። ስለዚህ ኔክስት ስናደርገው ኦገስት ይምላለን። ስለዚህ ኦገስት ላይ አለ፣ ኦገስት ኤይት ወይም እንደዚህ ነጭ፣ እነዚህ የተዘጉ ናቸው። ነጭ ነጭ ያለው ሁለት ነው ያለው ስለዚህ ከነዚህ ቀናት ስምንትን መርጠን እንዲህ ሰዓት በጎን ደግሞ ይሰጠናል። ስለዚህ ሰዓቱን ከ10 እስከ 11 የፈለግነውን ሰዓት አንዱን መርጠን ሰሌክት አድርገን ኔክስት እንለዋለን። በዚህ ታይም እንደዚህ አይነት ኢንፎርሜሽን የምንሞላበትን ኢንተርፌስ ሰጠናል። እዚህ ጋር ካፒታል ሌተር ብትጠቀሙ ይመረጣል። ሙሉ በሙሉ ፓስፖርት ላይ ካፒታል ሌተር ስለምጠቀሙ፣ ስለዚህ ፋኖስ ብስቴ በንሙላ አብርሃም በአማርኛ የምናስገባለን። አማርኛ ታይፕ አድርገን እዚህ ጋር ኮፒ ፔስት እያደረግን መጠቀም እንችላለን። እኔ በዚህ መልክ አስገባሁት። ከዛ ይሄንን የትውልድ ዓመተ ምሕረት አንዱን እንሰጣለን። ከዛ እዚህ ጋር ስልካችንን እናስገባለን። ከዛም በኋላ የትውልድ ቦታ ይለናል። ሁላችንም የተወለድንበት ቦታ አለን፣ የራሳችንን እናስገባለን። እኔ ሻሸመኔ ያልኩኝ። ከዛ ጀንደር የሚላለ ሜል ስታተስ ሲንግል። እዚህ ጋር ይሄን ከሞላችሁ በቂ ነው። ሌላው አያስፈልግም። ይሄ መረጃ በቂ ስለሆነ ኢሜል ላይ ያስፈልጋችሁ ይችላሉ። ኦኩፔሽን ሄር ከለር እና እዚህ ዝም ብሎ ፎርማሊቲ ነው፣ አልፋችሁ ትሄዳላችሁ። ኦልሞስት እዚህ ጋር ዓመተ ምረቱ ስላላስተካከልኩ ነው ለ ዜሮ ዜሮ ልበል፣ ከዛ ኔክስት እንለዋለን። እዚህ ጋር እንደምታዩት ሪጂን አለ፣ ኦሮሚያ ብዬ ሞላለሁ። እናንተ ሪጂን ክልላችሁን ትሞላላችሁ ማለት ነው። እኔ ከሻሽመኔ ስለሆነ የሚሞላው ኦሮሚያ ነው። ስለዚህ እዚህ ጋር ደግሞ እንደምታዩት ሲቲዩ ሻሽመኔ ነው ስለዚህ ሻሽመኔ ሞላውት የሞላሁት፣ ይሄንን ብትሞሉት በራሳችሁ ችግር የለውም። እኔ ግን ምንም አልሞላም ማለት ነው። ስቴት ለምሳሌ ኦሮሚያ፣ ዞን ዌስት አርሲ፣ አርሲ ዞን ነው። ወረዳ ሻሽመኔ፣ ሻሽመኔ ቀበሌ 02 ስትሪት ሀውስ ነምበር ኒው እንደዚህ በቃ የምትሞሉት ነው። ባትሞሉትም ችግር የለውም። ከዚህ በኋላ ፋሚሊ ላል ኖርማሊ እሱን ኔክስት ብላችሁ ታልፋላችሁ። እዚህ ጋር ፔጅ ነው የሚያስመርጠው፣ ያስገባነውን መረጃ ሰሚት የሚለውን እንጫናለን። ከዛም በኋላ እዚህ ጋር ሰነዶቹ እንደምታዩት ሳይዙ ከአንድ ሜጋባይት መብለጥ የለበትም፣ ኤምቢ መብለጥ የለበትም። እንዲሁም ጂፒኢጂ ነው፣ ሁለተኛ ጂፒጂ፣ ሶስተኛ ፒኤንጂ፣ ጂአይኤፍ እንደ ፒዲኤፍ፣ እነዚህም ፎርማት ብቻ ነው የሚቀበሉት። ክሊር የሆነ ፎቶ በኤፎር ሳይዝ መሆን አለበት። እነዚህም ዶክመንቶች እኔውን አዘጋጅቻለሁ። እናንተም የራሳችሁን በደንብ በካሜራ ወይንም ኳሊቲ የሆነ አነሳስ ወይንም እስካን ኮምፒውተር ቤት ማስደረግ ትችላላችሁ። ከዛም በኋላ ብራውዝ እንሏለን ማለት ነው። ዜን ኦፕሽን ይሰጠናል። እኔውን ያስቀመጥኩትን አስገባለሁ። መታወቂያ አስገባው፣ ዜን እዚህ ጋር ሰርተፊኬት፣ ሁለተኛ ላይ ሰርተፊኬቱን አስገባውት ማለት ነው። አሁን ምን ቀረኝ? አፕሎድ ማድረግ ነው ይቀረኝ። አፕሎድ እሏለሁ። እሺ እንደምታዩት እዚህ ጋር አሁን ምን አድርጓል? ኢንፎርሜሽኑን ሰጥቷል ማለት ነው። አዲስ ፓስፖርት ነው። እንደምታዩት እዚህ ጋር ሁሉንም መረጃችሁን ያስቀምጣል። ከዛም በኋላ ወደ ታች ስክሮል ታደረጉና ታነቡት አላችሁ ስማችሁን፣ ኤቭሪቲንግ መረጃ ካነበባችሁ በኋላ ወደ ታች ስክሮል አድርጋችሁ ኮንፊርም አፕሊካንት ዲቴል የሚለውን ቲክ ታደርጉና ኔክስት ትሉታላችሁ ማለት ነው። ከዛ እዚህ ጋር እንደምታዩት ፔይመንት ሜቶዶች ናቸው በፔይ ዊዝ ሲቪ ብር ሲቢ ሞባይል ወይም ሞባይል ባንኪንግ የኢትዮጵያ ንግድ ባንክ ማለት ነው ካልሆነ ቴሌብር ይላል እኔ በብዛት የምጠቀመው ቴሌብር ስለሆነ ቴሌብር አልኩት ከዛም በኋላ እዚህ ጋር መተን ቲክ እናደርጋለን ያ ስምምነት ነው ከዛ ኔክስት ነው የምንለው ኔክስት በምንል ሰዓት በዚህ ታይም ፔመንት ኮድ እና እያንዳንዱን መረጃ እዚህ ጋር እንደምታዩት ቁጭ አደርግልናል ማለት ነው ስለዚህ አሁን እዚህ ጋር ይሄ የምታዩት ፔመንት ኮድ ነው ይህን ፔመንት ኮድ በትክክል ስማችንን እንግዲህ ቅድም ኮንፈርም አድርገናል። ስለዚህ ስማችንን እስከያታችን ይሰጠናል። ወደ ታች ዝቅ ስንል እዚህ ጋር ኦርደር ኮድ የሚል አለ። ስለዚህ ይህንን ኦርደር ኮድ ይዤ ቴሌብር ላይ ገብቼ እከፍላለው ማለት ነው። ወይንም እዚህ ጋር እንደምታዩት ይኸው እዚህ ጋር ለብቻው አለ። እንዴት ቴሌብር ላይ ገብታችሁ መክፈል እንዳለባችሁ የሚያሳይ ማኑዋል ነው ማለት ነው። ስለዚህ ይህንን ገብታችሁ ቴሌብር ላይ ከከፈላችሁ በኋላ ኦልሞስት ፔይመንታችሁ ከገባ በኋላ ሙሉ በሙሉ ፓስፖርታችሁ ወረፋ ይዞ ይጠናቀቃል ማለት ነው ነገር ግን ይህንን ፕሮሰስ ሞልታችሁ በአንድ ሰዓት ውስጥ ማለትም እዚህ ከስር መጨረሻ ላይ ስንመለከት በሶስት ሰዓት ውስጥ ነው ክፍያ ፈጽሞ የሚለው ነገር ግን በአንድ ሰዓት ውስጥ ክፍያ ካልፈጸማችሁ ሙሉ በሙሉ ዲክላይን ይደረጋል ማለት ነው ወይም ይሰረዛል ማለት ነው ስለዚህ በአንድ ሰዓት ውስጥ አንድ ሰዓት ባልሞላ ጊዜ ውስጥ ፔመንታችሁን ከፍላችሁ ወረፋችሁን በዚህ መልክ መሰዝ ትችላላችሁ በዚህና ሌሎች እንዲህ አይነት አስፈላጊ ነው የምትሉት ቪዲዮ እንድሰራላችሁ የምትፈልጉ ካለ ከስር ኮመንት ላይ ብታስቀምጡልን ያንን ቪዲዮ በቆንጆ ሁኔታ ለእናንተ እናቀርባለን። እስከ መጨረሻው ስለተከታተላችሁ እጅግ በጣም አመሰግናለሁ። ይህንን ቪዲዮ ወዳችሁት ከሆነ ለጓደኞቻችሁ ሼር አድርጉ፣ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። ሰናይ ጊዜ።